አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም። ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ በለ አርሳንዮስ አረፈ። ይህም ቅዱስ ከሮሚ ሀገር ሰዎች ከባለጸጎችና ከታላላቆች ነው። የቤተክርስቲያንን ትምህርት አስተምሮ ዲቁናን ያሾሙት። ከዚህም በኋላ አቴና ወደሚባል ሀገር ሄዶ ፍልስፍናን የፀሐይንና የጨረቃን የከዋከብትንም አኬላቸው የዘመናትንም መለኪያና መቁጠሪያ ተምሮ በመልካም አጠና ከብሶችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በሮሚያ አገርም ታላቁ ቴዎዶሲዎስ በነገሰ ጊዜ ልጆቹን አኖሪዎስንና አርቃዲዮስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንም ቅዱስ ወደ ንጉስ ወሰዱት። ንጉሥም ልጆቹን አኖሪዎስና አርቃዲዮስን እንዲያስተምርለት አዘዘው። እርሱም ታዞ የንጉስን ልጆች እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸውም ያለ ርኅራኄ ብዙ ድብደባ ይደበድባቸው ነበረ። ንጉሥ ቴዎዶስዮስም ባረፈ ጊዜ ልጆቹ አኖሪዎስ በሮሚያ አገር፣ አርቃዲዮስ በቁስጥንጥንያ ነገሡ። እግዚአብሔርም በአርሳንዮስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውንም ደህና ስለሚሹ የሚበራ መብራት ሆኖ ሌሎቹ ይበሩበት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል ወጣ። አርሳኒ አርሳኒ ከዚህ ዓለም ውጣ፣ አንተም ትድናለህ። ይህንንም ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውኑ ልብሱን ለውጦ ወደ እስክንድሪያ አገር ሄደ። ከዚያም የከበረ የአባ መቃርስ ገዳም ወዳለበት ወደ አስጌት በረሃ ደርሶ በጾም በጸሎት በመስገድ በመትጋት በአርምሞና በትሩፋት ሁሉ ፍጹም ተጋድሎ ተጋደለ። ስለ ዝምታው በጠየቁት ጊዜ ስለ ራሴ ብዙ አዝናለሁ አላቸው። እርሱ ግን በውስጡና በአፉ ትውትና ቅን የዋህ ነው፣ የእግዚአብሔርም ሥራ ይሰራል። ሁልጊዜም እጀ ሥራውን አያቋረጥም። ከዕለት ምግቡ የሚተርፈውን ይመጸውታል። የነፍሳቸውንም ድህነት ለሚሹ ጥቅም ያላቸውን ብዙ ድርሳነቶችንና ጠቅሳሶችን ደረሰ። ወደ ቤተ ክርስቲያንም በሚገባ ጊዜ ሰው እንዳየው በምሰሶ ኋላ ይሰወራል። ይህም አባት ድንቆች ታምራትን ያደርጋል። የብዙች ሰዎች ገደል እግዚአብሔር ገልጦላታልና መልኩም ያማረ ሕዋሳቱም የጸኑ ፊቱም ብሩህና እጅግ ደስ የሚል ጽሕሙም ከወገቡ መታጠቂያ የሚደርስ ረጅም ነው። ከለቅሶ ብዛትም የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረጅም ነው ግን ያጎነብሳል። ወደ መልካም ሽምግልናም ደረሰ። እድሜውም ሁሉ መቶ ዓመት ሆነ። በሮሚያ ሀገር 40 ዓመት ኖረ። በአጽቄት ገዳም 35፣ በምስር ገዳም 20 ዓመት፣ በእስክንድሪያ ሶስት ዓመት ከዚህም በኋላ ወደ ምስር ገዳም ተመልሶ በዚያ ሁለት ዓመት ተቀምጦ በሰላም አረፈ። ለእግዚአብሔር ምስጋና ይሆን፣ እኛንም በዚህ ጻድቅ ጸሎት የማደም በረከቱም ከእኛ ጋር ለዛለሙት ኖር አሜን አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳውያን ሐዋርያት ጋራ ጋር አንድነት ያለው የከበረ አባት ጳጉሜስ አረፈ። ዛ አቅረብ ቆማ ሌት ዘኪር አይላፍ እምነት